ተናትሊን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። ጠቅላይ ሚኒስትር አብይ አህመድ ከፕሬዚዳንት ቭላድሚር ፑቲን ጋር ተዋዩ። ጠቅላይ ሚኒስትር አብይ አህመድ ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብር ጨምሮ ሰፊ ጉዳዮች ላይ ተዋይቷል። ውይይቱ ለማህበረሰብ አገልግሎት የሚውል ንጹህ የኃይል ምንጭ የሚውል የጋራ ኒውክለር ኃይል ማመንጫ የማልማት ስምምነት ጨምሮ የጋራ ፍላጎት በሆኑ ጉዳዮች ላይ መካሄዱን የጠቅላይ ሚኒስትር ጽሕፈት ቤት መረጃ አመልክቷል። በኢትዮጵያ ፕሬስ ድርጅት የተጻፈው ብርሃን ፈንጣቂው አባይ የተሰኘው መጽሐፍ ተመረቀ። በምረቃው መራ ግብሩ ከፍተኛ የመንግስት ስራ ኃላፊዎች፣ የማህበረሰብ አንቂዎች ጨምሮ በርካታ ታዳሚዎች ተገኝተዋል። መጽሐፉ በታላቁ የኢትዮጵያ ሕዳሴ ግድብ ላይ ትኩረት ያደረገ ሲሆን በሶስት ዋና ዋና ክፍሎች በ252 ገጾች የተቀነበበ ነው። መጽሐፉ በዓለም አቀፍ ተደራዳሪዎች፣ ባለሙያዎች፣ የውጭ አገር መሪዎች፣ ዲፕሎማቶች፣ ምሁራኖች እና ሌሎች በየጊዜው የሰጡት ሀሳብ አስተያየቶች የሚዳስሶች በውስጡ ይዟል። መጽሐፉ ታላቁ የኢትዮጵያ ሕዳሴ ግድብ ያለፈበት ሂዳናትና ውጣ ውረድ የዘመኑ ትውልድ ለድል የበቃበትን ሁኔታ ጨምሮ በርካታ ይዘቶችን አካቷል። ጥናት እና ምርምርን የቱሪዝም ዘርፍ ልማት ዘላቂነት ለማረጋገጥ አስተዋጽኦ የላቀ መሆኑን የቱሪዝም ሚኒስቴር ገለጸ። አምስተኛው አገር አቀፍ የቱሪዝም ዘርፍ ጥናትና ምርምር ኮንፈረንስ ቱሪዝም ለዘላቂ ለውጥ በሚል መሪ ቃል ተካሂዷል። ኢትዮጵያ እምቅ ሰው ሰራሽና ተፈጥራዊ የቱሪዝም ሀብቶች ያሉት አገር መሆኗን ኮንፈረንሱም በንግግር የከፈቱት የቱሪዝም ሚኒስትር ሰላማዊት ካሳ ገልጸዋል። እነዚህን የቱሪዝም ሀብቶች በሚገባ በማልማት ለአገራዊ አንድነትና መግባባት ልንጠቀምባቸው እንደሚገባ ሚኒስትሯ ተናግሯል። የቱሪዝም መሰረተ ልማት ስራዎች ወቅቱ የደረሰበትና የሚጠይቀውን ልማት በማከናወን ዓለም አቀፍ ተወዳዳሪነታችን ማገልበት ይገባል ብለዋል። በማዕከላዊ ኢትዮጵያ ኦሳና ከተማ መሶብ የአንድ ማዕከል አገልግሎት በይፋ ተመርቆ ትላንት ለአገልግሎት ክፍት ሆኗል። በማዕከሉ የንግድና ገበያ ልማት፣ ገቢዎች፣ የኢሚግሬሽን ዜግነት አገልግሎት፣ ንግድ ባንክ፣ ፖስታ አገልግሎት፣ ፋይዳ እና ኢትዮ ቴሌኮምን ጨምሮ ሰባት ተቋማት በአንድ ላይ የተሰባሰቡ ሲሆን ሀያ የሚደርሱ አገልግሎቶች ይሰጣሉ። ማዕከላዊ ተመርቀው የከፈቱት የማዕከላዊ ኢትዮጵያ ርዕሰ መስተዳደር እንዳሸው ጣሰው ማዕከሉ ለመረተሰቡ በተፈለገው ልክ አገልግሎት እንዲሰጥ ጥብቅ ክትትል ይደረግለታል ብለዋል። በሆሳዕና ከተማ እንደተመረቀው አይነት መሶብ የአንድ ማዕከል በክልሉ ውስጥ ባሉ ማዕከላት እንዲሰፋም ርዕሰ መስተዳደር እንዳሸው ጣሰው የስራ መመሪያ ሰጥተዋል። ድሬ መሶብ የአንድ ማዕከል አገልግሎት የማስመረቂያና ማስጀመሪያ መርሃ ግብር በድሬዳዋ ከተማ ተከናወነ። ማዕከሉ በመንግስት አገልግሎት አሰጣጥ ዙሪያ የሚታዩ ችግሮችን በመቅረፍ ቀላል፣ ግልጽና በቴክኖሎጂ የታገዘ ቀልጣፋ አገልግሎት ለመስጠት ታሳቢ ያደረገ ነው። የመጀመሪያው ምዕራፍ ወደ መሰደረ አንድ ማዕከል አገልግሎት የሚገቡ የተመረጠጡ ስድስት የአስተዳደሩና አራት የፌዴራል መንግስት የልማት ድርጅቶች በአጠቃላይ አስር ተቋማት በተለዩ ሀያ ስምንት አገልግሎት በመከል በማዕከሉ አገልግሎት የሚሰጥ ይሆናል። በምራ ግብሩ የከተማ ከንቲባ ከድር ጁሃር የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናት አለም መለስ ጨምሮ የሃይማኖት አባቶችና ጥሪ የተደረገላቸውን ጉድት ገንተው ማዕከሉን ስራ አስጀምረዋል። በመጨረሻም መሶብ የአንድ ማዕከል አገልግሎት መንግስት የጀመረው የተቋም ግንባታ ስራ አንዱ ማሳያ መሆኑን የስራና ክህሎት ሚኒስቴር ሙፈሪሃት ካሚል ገለጹ። በሲዳማ ክልል ደረጃ የመጀመሪያው መሶብ የአንድ ማዕከል አገልግሎት የመንግስት ከፍተኛ የስራ ኃላፊዎች በተገኙበት ተመርቆ ለአገልግሎት ክፍት ተደርጓል። በስነ ስርዓቱ ላይ የተገኙት የስራና ክህሎት ሚኒስትር ሙፈሪያት ካሚል መንግስታዊ አገልግሎቶችን በተሻለ መንገድ በማቅረብ አገልግሎቶች አዲስ ምዕራፍ የከፈተ መሆኑን ገልጸዋል። አገልግሎቱ ብልሹ አሰራር በመከላከል ረገድ ጉልህ ድርሻ ይኖራል ያሉት የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ አሰራርን ለማዘመን የተጀመሩ ስራዎችን ተጠናክሮ እንደሚቀጥሉ ተናግረዋል። ደና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።